ሰላም፣ ሰላም እንዴት ናችሁ? የኛ ውድ ፋሚሊዎች እንዴት ናችሁ? ለኛ ያለን ፈጣሪ ይመስገን እንላለን። እንዴት ናችሁ? ባላችሁበት ሁሉ ሰላማችሁ ይብዛልን እንላለን። ቤተሰቦች ቤተሰቦች ቤተሰቦች እንዴት ናችሁ? ይህ አሁን የምትከታተሉት የናፍቆት ፕላስን ዩቲዩብ ቻናል ነው። ዛሬ በናፍቆት ዩቲዩብ ቻናል ላይ የመጣ ነው። እኛ መጣን ማለት ናፍቆት ለች ናፍቆት የለችም ማለት ነውሞ ከባድ ነገር አለ ማለት ነው። እዚህ ጋር ያው ይገባችኋል፣ መቼም ማብራራት አይጠበቅብንም። እና ቤተሰቦች ዛሬ ባቢን ይዘን መተናል። ባቢ ጀለሳችን ነው። ከበድ ያለ ፕራንክ ነው ይዘን የመጣ ነው። ቤተሰቦች እዚህ ውስጥ የያዝኩትን ነገር አታምኑም በቃ በዚህ ፕራንክ ካልተዝናናችሁ እኔ እቀጣለሁ፣ በቃ እኔ እቀጣለሁ። በዚህ ፕራንክ ካልተዝናኑ የፈለጋችሁትን ነገር እቀጣለሁ፣ የምር ማለት ነው። እና ቤተሰቦች ግን ቪዲዮችንን ቪው ቀንሶብናል በጣም ቪው ቀንሷል። ሙሉን እያያችሁት አይደለም፣ ላይክ እያደረጋችሁ አይደለም። ላይክ አድርጉልን፣ ሰብስክራይብ አድርጉ። ወደ ሀሳቡ ልግባ። ወደ ሀሳቡ ወደ ሀሳቡ ስገባ ቤተሰቦች ሰርፕራይዝ ነው ለእናንተ በመጠቀም ራሳችንን ካላስፈላጊ ነገሮች እንጠብቅ። እያልኩኝ የዛሬው ፕራንክ ምን መሰላችሁ? ናፍቆትን እየጠበቅናት ነው። ሰፈር ከች ትላለች። አብይሄን ትይዣለሽ። ከዛ ቆመን እያለን ከች ብለህ ትመጣ ይኸው ናፍቆት ነው ምትላት በ ከዛ ይኸው ናፍቆት እነሱ እያሉ እኔን ታስቸግርኛለሽ። ስራ ጥዬ እኮ ነው እዛ ድረስ እነሱ ከኔ እኮ እነሱ ይቀርቡሻል ለምን እነሱን አምጡልኝ፣ አታያቸውም። ከዛ እኮ ዘይ ትነሽ ብዬ ነው የተባበርኩሽ እነሱም ያሉ አልመሰለኝም። ምናምን እንትን እና ፍጥጥ ብለው እንደከሺ ግግም ነው። አንቺ ግዛልኝ እነሱ ሲኖሩ ነው ነገር ከባድ ነው በጣም ምናምን ሶ እሷ እዚህ ጋር ልካ ምናምን እዛ ጋር በጣም ብዙ ወቀሳ ነው የሚደርስበትእና ፍጥጥ ነው የምትልባ አንተም ፍጥጥ ነው የምትልባትሽ። በዛ ላይ ደግሞ እርግዝናውን ትታችሁ ባምቡሌውን ምናምን እያሰባችሁ እና ቤተሰቦቻችን ያው እንደሰማችሁት ነው፣ ከበድ ያለ ነው። መጨረሻውን እስከ መጨረሻው ተከታተሉና መጨረሻውን አብረን የምናየው ይሆናል። ቤተሰቦቼ ሰብስክራይብ እያረጋችሁ ላይክ እያረጋችሁ እስከ መጨረሻው ቪዲዮችንን ይሁን እንወዳችኋለን ባይ በድጋሚ ሰላም። አንቺ ምን ሰላም በያቸው። እኛ በድጋሚ አይደለም፣ እኛ ነን ሰላም። አንቺ አርፍደሽ ነው የመጣችው። ስለዚህ በቃ እነሱ ሰላም ባሏችሁ ላይ በድጋሚ ሰላም። ዛሬ ራሳችንን የማስተዋወቅ ፕሮግራም ላይ ነን። ያው ቤተሰቦቻችን፣ እስኪ ማንነታችሁ፣ እንዴት ናችሁ ምናምን እያሉ ብዙ ጥያቄዎች እየጠየቁ ነውና ያው ቤተሰቦችን አፍቆትን መታለች። እስኪ እሷ ደግሞ እምትለን ነን። እኔ ስለማንነቴ ነው አዎ ሰውታሽ፣ ምንድን ነው ሴት ነሽ ወንድ ነሽ? አሁን ሰው አያውቅም እዚህ ጋር ያለው ነው ማለት። እንግዲህ ያው ሙሉ ስሜ ምንድን ነው፣ ሰላም ቤተሰብ እንዴት ናችሁልን? ያው

ደክሞታል ። እንኳን ጅሩ ወጦ ምንድነው? አረ እኔ እናንተ ከራስነት ወጣ ካሜራ ስላለ ነው። ምን ሆነሽ ነው? እናፍቁት፣ ለምንድን ነው እናፍቁት? በቃ ለምንድን ነው? ወይ ደውላ እዛ ጋር አትቀበላትም ነበር? እኔ አንተ ሌላ ሰው ብሎ እንደ እንደ ሌላ ሰው እንትን ከምታስቸግሪ የሆነ የለን ወይ ደውለሽ ብታስቸግሪ ይሻላል። አሁን ደውሎ ሥራ እዚህ ሥራ ይዘን፣ ምን ሆነሽ ነው? እናፍቁት በሽተኛ ነው ስላሉ ነው ወይስ ምንድን ነው?

እየቀለድሽ ነው? ስልክ ላይ እራሷ ትሰጫለሽ። እናንተ ስላላችሁ ገባኝ ማለት ነው። ምን አይነት ደካማ ወንድ ነው አንቺን እንደዚህ ነገር የሚልክሽ? ስነ ስርዓት

ከኪስ ስክ ነው ጭራ ኧረ ከእራስ ደውላ ነውእንኪ ውድ ነው መቶ ሀምሳ ብር ነው ምናምን ነው ውድ ነው። ለመከላከል ብቃት ይለ አይደለም እኔ ሌላ ነገር አይደለም። ያደነኩት እኮ እንትን ነው። ተመራጩ ትረስትም

ስንት ነገር አለ አይደለም? ሲሪየስሊ አንተ ነገር አለ በሩቱ

ማን ችግር እሺ፣ የቀረው እንችላለን፣ ሦስት እንችላለን። ግዛ ብለው ነው እነሱ እኛ ወንድ ልጆች

ከዚህ በኋላ ምንም ነገር ምግብን ቢሆን እንዳታመጣልኝም

ሆ አልተኘ። ፈጣጣ ሲያስጠላ መና ሲጀመር ትስቃል ነበር። እንደ እኔ እንኳን ፍራንክ አደረጋቸው። ለምንድን ነው አሁን እንደዚህ ፈጣጣ የሆንኩ? ገድዬሽ ነው የምታምኚ? ጉርጥ ማርያምን ማርያምን፣ አለ ምንም አላናደደኝም። ተገኝቻለሁ በይ እና እንጨርስ ቶሎ። አግኝተናታል እንደሆነ ፋሚሊዎች ሰ ባትልምኝ አግኝተናታል። ይመቻችሁ ግን እናስቀጥለዋል። እንወዳችኋለን ቤተሰቦች። ባይ ባይ ባይ ባይ።